በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ እግዚአብሔር ልጆች እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ፍልሰተ አጽም መታሰቢያ በሰላም በጤና አደረሳችሁ። የጻድቁ አባታችን በረከት በሁላችን ላይ ይደርብን። ተክለሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው። ጻድቁ አባታችን ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህን ዓለም ንቀው በጸሎት በጾም ተወስነው በብህትውና በመኖራቸው እርሳቸው በአሚነ ሥላሴ ጸንተው ሌሎች እንዲጸኑና እንዲያምኑ በማድረጋቸው እንዲሁም እንደ ቅዱሳን ሐዋርያት ወንጌልን በመላ ኢትዮጵያ እየተዘዋወሩ በመስበክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሱ ሰባኪ ወንጌል በመሆናቸው ተክለ ሃይማኖት ተብለው ተጠርተዋል። ጻድቁ አባታችን አቡነ ተክለ ሃይማኖት በእግዚአብሔር ድንቅ ጥበብ በሊቀ መላእክት በቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ እቲሳ በሚባል ቦታ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚእ ሐረያ በመጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን ተወለዱ። በተወለዱ በሶስት ቀን እሁድ ከጠዋቱ ሶስት ሰዓት ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን ሲባል ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በአሥራ አምስት ዓመታቸው ድቁና በሃያ ሁለት ዓመታቸው ደግሞ ቅስናን ከግብፃዊ ጳጳስ ከአባ ጌርሎስ ወይም ቄርሎስ ተቀብለዋል። አንድ ቀን በጫካ ለአደን በሄዱበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ጸጋ መንፈስ ቅዱስን አሳደረባቸው። እንደዚህም ሐዲስ ሐዋርያ ብሎ ወንጌል ላልተዳረሰበት ቦታ እንደሚልካቸው ነገራቸው። ቅዱስ ሚካኤል ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደ ተመረጡና አጋንንት የማውጣት ታምራት የማድረግ ሥልጣን እንደ ተሰጣቸው ስማቸው ተክለ ሃይማኖት እንደሚባልና ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አስረዳቸው። ከዚህ በኋላም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያን፣ ለነዳያን ሰጥተው አቤቱ ጌታ የኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍት ሊዘንድ እነሆ ቤቴን እንደ ተከፈተው ተውኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። የዚያም ጊዜ ጀምሮ በመላ ኢትዮጵያ እየተዘዋወሩ ወንጌልን በመስበክና ተአምራትን በማድረግ ብዙ አሕዛብ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። ሐዲስ ሐዋርያ የተባሉትም በዚህ ተልእኳቸው ሲሆን ትርጉሙም አዲስ ኪዳንን ወይም ሕገ ወንጌልን እየተዘዋወረ የሚያስተምር ሰባኪ ወንጌል በክርስቶስ ስም ድንቅ ድንቅ ተአምራትን የሚያደርግ የክርስቶስ ተከታይ ሐዋርያ ማለት ነው። አባታችን አቡነ ተክለ ሃይማኖት ሕይወታቸው ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብህትውና ኖረዋል። በተጨማሪም እንደ ቅዱሳን ሐዋርያት ወንጌልን በመላው ዓለም እየተዘዋወሩ ሰብከዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል፣ የነቢይን ስም የሚቀበል የነቢይን ዋጋ ያገኛል፣ የጻድቅንም ስም የሚቀበል የጻድቅን ዋጋ ያገኛል፣ ማንም ከነዚህ ከተናነሾች ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ፣ ዋጋ አይጠፋም ብሎ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እንደተናገረ መለኮታዊ ቃል ኪዳን ቅድስት ቤተ ክርስቲያናችንን መሰረት አድርጋ መጋቢት 24 ቀን ጽንሰታቸው፣ ታሳስ 24 ቀን ልደታቸው፣ ጥር 24 ቀን ሰባር አጽማቸው፣ ግንቦት 12 ቀን ፍልሰተ አጽማቸው፣ ነሐሴ 24 ቀን ደግሞ ዕለተ ረፍታቸው በመንፈሳዊ ስርዓት በደስታ ታከብራለች። የአቡነ ሁነ ተክለ ሃይማኖትና የሁሉም ጻድቃን ጸሎት በረከት፣ ረድኤት፣ ምልጃ። በመላ ሕዝበ ክርስቲያንና የለዘላለሙ ለዘላለሙ ጸንቶ ይኑር። እኛንም በጻድቁ በአቡነ ተክለ ሃይማኖት ምልጃ በረከት ይጠብቀን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። የጻድቁ በረከት በሁላችን ላይ ይደርብን። አሃት ድንግል